በምንለው ዓለም ላይ ለምትገኙ ሰላማችሁ ይብዛ እያልኩኝ ላይክ ሸር ለሁሉም ይድረስ እላለሁኝ። እንግዲህ እንደምትሰሙት ከመግቢያው ላይ እኔና ሩታ መቼም አንለያይም። ገመድ ባንገታችሁ አለ። እኛ ገመድ ባንገታችን መቼም አናረገውም። ይብላኝ እንጂ ለአንተ፣ የጋሽ ታደሰ ልጅ ማለት ነው እና አንተን ቃል የገባኸው ሩታዬን አላስቀይምም ብለህ እና ዛሬ ግን በየሩታ በየሆስፒታሉ፣ በተለያዩ ቦታዎች እንዲሁም ቦታ ጅራት ታሀት የገባኸው አንተ ነህ ማለት ነው። እኛ አይደለንም። እና አሁን ደግሞ ያንን ሻንጣውን ይዞ ወደ አዲስ አበባ መመለሱ ተሰማ እላችኋለሁኝ። ስለዚህ ሩታ እንዴት ሆና ይሆን ሩታ ለምትሉ፣ ሩታዬ አሁንም በሆስፒታል ውስጥ እንደምትገኝ ነው እንግዲህ ከሰማነው መረጃ ማለት ነው። አብርሃም ግን ወደ አዲስ አበባ መመለሱ ተሰምቷል ማለት ነው። ጉድ እኮ ነው ጉድ! እንዴት ተመለስክ? እንዴት ተመለስክ ማለት ነው። እና ቤተሰቦቼ፣ ትናንትና እንግዲህ ላይቭ ላይ ስጠይቁ ይለነበራችሁ ዜድዬ ይሄ ነገር ምንድን ነው? ምን ጉድ ነው? ቻናልሽ ምናምን ለምትሉ፣ ላይቭ ላይ እንዳልገባ ይሄው ከምታለ ሰው ፒክቸር ጎን ያለው ነጭ እንደዚህ ነው ያደረጉት ማለት ት ነው ከዛ ገብቼ ስናገር እንደገና ተከፈተልኝ ማለት ነው። ይሄውና አምስት ሺ አራት መቶ ሰላሳ ሶስት ሰው እኔ ተጽዕኖ ፈጥሬባቸው የበታችነት ስሜት ተሰምቷቸው አብርሽና ሩታ ጉዳይ በማለት ነው ማለት ነው እና እኔ ማታ አብርሃምን ስናገረው ነበረ ምክንያቱም በሱ ስም ነው እንደዚህ የተደረገው ስለዚህ አብርሃም አሁንም ምላሽህን እፈልጋለሁኝ አድርሱለት ነገሩን እየተደወለለትም ቢዚ ነው የሚያደርገው ማለት ነው እህቶቻችን ከውጭ ሀገር እየደወሉለት ነበረ ለምን አትመልስም አንተ ከሩታ ጋር ስትጣላ ስልክ አትመልስም ከሩታ ጋር ደግሞ ስትታረቅ 24 ሰዓት ስልክ ትመልሳለህ ይሄ አንተ ችግር ነው ማለት ነው እና በጣም ነው ይገረመኝ እኔ ከአንድ አድናቂ አድናቂ ተብዬዎቹ እንዴት እኔም እኮ የአብርሃም አድናቂ ነኝ። እናንተ አይምሮ ቢስ ቢኖራችሁ ኖሮ አይምሯችሁን ብታስተነትኑት ኖሮ ቢሆን ለእኔ ይሄ አይገባም ነበረ ለኔ ይሄ አይገባም። ሲጀመር ሪካርዳችሁ በየቴሌግራም እና በየዋሳብ ላይ እየደረሰኝ ነው ማለት ነው። እና ማን እያደረግሽ እንደሆነ እነማን እንደሆናችሁ እየደረሰን ነው። ሲጀመር ነጥሎ አልቃሹላ ማለት ነው። ያንዲ ሰውበራለች የእሷን ነው እኛንትን የምንል የእሷን አንነካም፣ የሌላውን ግን እንትንናለን። እናንተማ ስለሆናችሁ ነው። እኛም እኮ እጃችን ሰፊ ነው በጣም ማለት ነው። እኛም እናንተ ለምታደረጉላቸው ደግሞ እኛ እናቃለን ምን እንደምናደረግ ማለት ነው። ሲጀመር አብርሃም ይሄንን ነገር ለሩታ ቀለበት ፕሮሚስ እየገባላት ቀን ነው ይሄ ግሩፕ እንደዚህ ያደረጉት ያሰሩት ማለት ነው። እና የሰውን ቻናል እኔ አሁን ምንድን ነው ያልኩት? የሩታ አድናቂና የማን ነው የሀይሚ አድናቂ ጦርነት ከፍተዋል በተባለው እኮ ነው ይሄ ሁሉ ይሄው፣ ገብተው ያንን ሪፖርት ሪፖርት ሪፖርት አምስት ሺ አራት መቶ ሰው አምስት ሺ አራት መቶ ሰላሳ ሶስት ሰው ሶሪ፣ ይሄን ያህል ተጽዕኖ ፈጣሪ ነኝ። ራሴን አደንቀዋለሁኝ። እኔ ወለየው አንቀጠቀጥኩሽ፣ እያንዳንድሽ እንቅልፍ ነሳሁሽ ከቴሌግራም፣ ዋሳፕ ላይ ስሜ ገናና፣ ስሜ ገናና የታላቋት፣ ስሜ ገናና የነፉፉት፣ ስሜ ገናና እ የጀምይህት አዎ፣ ስሜ ገናና ነው። በቃ አያችሁ ተጽዕኖ ፈጣሪ ነው የለው፣ ታጅራዎች፣ አዎ እናንተ ለምታረጉት ነገር ሁሉ ሩታ ተጎድታለች። ሴሌ ስትጎዳ ከጎኗ እንቆማል ነው። ሩታ ውስጧ ተጎድቷል። ያስታውቃል እኮ ፊቷ እኮ ይናገራል። ሩታ ስለማትናገር እኮ ነው። ሩታ አንድ ሰው እንዴት ነው ነብሰ ጡር ሆና ይሄው፣ ነብሰ ጡር ከሆነ የጀምሮ እኮ እንዳለ ማልቀስ ነው ማዘን ነው መታመም ነው መተገዝ ነው። እሱ የተለያየ ሴቶችን እያቀፈ ይመጣል በለዋ። ላይ ብዙ ዘመተባት ይቺ ልጅ እንዴት አትታመምም ታዳ? እንደውም ሩታ በጣም ጎበዝ ናት። በጣም ሌላ ሰው ቢሆን ፊንት ነበር የሚሰራው። ሩታ በጣም ቻይናት እንዴ ይህንን ያህል ምንድን ምንድነው እንዴ! ለሚስቱ ሪስፔክት ይኑረው። ሚስቱን ከሚያስለቅ ሻንጣውን ቡታጅሮ ይዞ ከሚዞር ከሚገባ እ ሚስቱን አይንከባከብም ላቤላና ለትንሹ ጥሎ ይገባል። መሳቂያ እኮ ነው የሆነው። ግሬስ ፋሚሊ እንዳለ አሳፍሮናል እኮ አሳፍሮናል። የሩታ እህቶች ግን ጧት ማታ ከጎን ነው ሆኖ እላለው። ቲክታከሮቹ አመሰግናለሁኝ።